ወይኑን ውሃውን ወደ ወይን የቀየረው በጣም ብዙ ሰው በታደመበት ክርስቶስ ተገኝቷል። እነዚህ አገደሉ የእውቀት ሳይሆን የማንነት ጥያቄ ነው። ቤታዩ አማራ ስለሆነች ባሽ ከቤታዩ ጋር ነው ጸብ ያላቸው ባሽ። ይሄ ናሃል የሚቆፍሩት ከቤታዩን አደለም። ለእሷ ለሺ ሰው ትበቃለች። ማንንም ቀጥ የማረግ አቅም አላት። ግን ዋናው ጥያቄው እንደፈለግኩ ተናግሬ እንደፈለግኩ ተሳድቤ ዝም እላለሁ የማትልበት ኢትዮጵያ ነው ያለችው። እንትና ራሱ ይሄ ጥሩ አይደለም። አንደኛ ሴንሲቲቭ የሚባሉ ነገሮች አሉ። በእምነት ላይ ሲሆን ገባሽ? እንደ ማንም ተሳድቦ እንደማንም ተናግሮ እንደማንም አንቋሾ ዝም የምትልበት ሀገር ላይ አይደለችም። ያሬድ የሚሉት አፉን ሲከፍት አፉን ሲከፍት ሴት፣ አንቺ ራሱ ምን አንቺ ወንድም የልስ ደብ ሴት ማለት እኮ እናትዬ፣ ሴት ማለት ድንግል ማርያም ነች። እና አንቺን አይደለም ማየው ባይ ዘ ዌይ ለሴት ክብር ይኖርሽ። ደግነቱ እናንተ አታቋትን ድንግል ማርያምን። እና ዝርያዬ አሁን የመጣችበት ነገር ሰው እንደትናንቱ የሚመለስበት ነገር አይደለም። ዲያቆን ነው፣ የትም ቦታ መገኘት መብት አለው። ራይት ወይ አለው የቤተክርስቲያንን ጉድፍ ክህነቱን ለብሶ ክለብ አይደለም የተገኘው አንድ እህቱ ቤት የእነሱን ደስታ እነሱ ዘፋኞች ዱቄት የሚቀቡትን ወደ ዝማሬ ያመጣቸው ሰው ትናንት ቃሪያ የሚበሉትን ዛሬ በዝማሬ ነጠላ ለብሰው እግዚአብሔርን ክብር እግዚአብሔር የወደቁትን እንደሚያነሳ የሚያስተምር ወንድም ነው እንጂ በክፋት እንኳን የሚታወቁ ነው። ጌም ካላችሁ ደግሞ ፕላትፎርም ያስፈልገዋል። ገባችሁ? ሰባትና ስምንት ሺህ ሰው ቁጭ ብለው የሚያያቸው ሰው ስለሆኑ ተጽዕኖ ፈጣሪ እንደ እነከሌን እንጥራቸው እንዴ። ቁጭ ብለው ሲያፋቱ፣ ሲያጋቡ ምናምን የሚውሉ ሰዎች አሉ አይደለም ሲሳደቡ የሚሉ ሰዎች አሉ፣ አይደለም? ምን ነው መልካም ስራ ሲዘራ ዛሬ ቀናችሁበት። እናት ቤተክርስቲያንን ለመንካት ዳርዳር የምትሉ ሰዎች ካላችሁ እማ ንፋታችሁ ናችሁ። አብሶ በእችን ተገናርጋችሁ ቤተክርስቲያን እነካለ የምትሉ እንተዋወቃለን ነው ምል። ስም ጠቅሻ አላወራው። ይሄ ግን ለእኛ ቀይ መስመራችን ነው። የፈለገ ቢሆን ስህተቱን አምርጣችሁ የመጣችሁት ብሔሩን ወይ ሃይማኖቱን ጥላቻ እንጂ በእርግጠኝነት ጉድፍ አግኝታችሁበት አልተቻችሁትም ለምን ተገኘ ክርስቶስን ለምን ተገኘ ብለው አይሁዶች ሰቅለውታል እናንተም ለመስቀል ነው ለምን ተገኘ ብላችሁ እናት ቤተክርስቲያን ከዚህ በላይ ክብር አትሰጥም እንዲያቆን ያህል ክብር ሰጥታለች ዝር እያየ ቀጥይ ኦኬ ምንድነው መሰላችሁ እምላችሁ? አሁንም እሱ ላይ የተነሳችሁት ለነገሩ ከሰው እንደው በእግዚአብሔር አምሳያ ተፈጥራችሁ እንደ ሰው ሳይሆን እንደ ዲያብሎስ ያገኛችሁትን እንደ ሰይጣን የምትለክፉ ሰዎች ስለሆናችሁ እናንተን ተጽዕኖ ፈጣሪ ሚዲያ ላይ አደላችሁ። በብልግናችሁ የምትታወቁ በሶሻል ሚዲያ ታሪክ ለአንድ ሰው ሳይሆን ላይፍ ላይ ሰክራችሁ ቂጣችሁን ከፍታችሁ ከምትጎረጉሉ ሴቶች ከዚህ በላይም ቅሌት ብናይ ችግር የለም እንቁርቲ ማህበረሰቦቿ አክብለው የተፏት በኦሮሞ ማህበረሰብ የምትጠላ ኦሮሞ ነኝ ብላ ኦሮሞን የምታሰድብ፣ በአክሰንታቸው በቋንቋቸው የምታሾፍ፣ የምታላግጥ። እኔ ጉራጌ ሆኜ በጉራጌ አክሰንት አልቀልድም። የራሳቸው ገጠር ውስጥ የተወለዱ ቅላጤ ያላቸው በኦሮሞ አክሰንት ቁጭ ብላ እንደ እናንተ አይነቱን እፈራለሁ። ኢትዮጵያ አልኖርም። እናንተንማ እፈራችኋለሁ፣ ታርጉኛላችሁ። እናንተ እንዲህ የምትናገሩትን አምኛ አልገባም ብላ ኦሮሞን እንደ ገዳይ እንደ አራጅ እንዲታይ ቁጭ ብላ የምትሰራ ስለሆነ ኦሮሞም ጠብቋ። በማንም ተፈላጊነት ያጣችሁ ብታጡ ብታጡ አቴንሽን ለመሳብ ሰው በማይደራደርበት ሃይማኖት የመጣችሁ ቤታዮን ስላልቻላችኋት ቤታዮ ቤት የገባውን ማንኛውም ሰው አታክ እያረጋችሁ ሌላ ተአምር ሚዲያ ላይ መፍጠር የምትፈልጉ ናችሁ። ቤታዮ ብቻዋን ለማንም ትበቃ። አንድ ለእናቱ ሺህ ለጠላቱ የመይሳው ልጅ ና እሷ አንሳ አደለም። አሁን እኛ ዳቆሎን ጌም ስላለው በኦርቶዶክስ ዘንድ ለማስጠላት ከሆነ ሂደታችሁ፣ እኛ ኦርቶዶክሶች ቁጭ ለን እናያችሁ። ለነገሩ እሱ የሚሸማቀቅ አደለም ፈለገ አትናቴዎስ። እንኳን ለእናንተ ሙሉ መናፍቅን አርበድ ብሏችሁ እኛ በቤቱ የጠፋነውን በግ እኛን ልጆቹን ለመሰብሰብ ሚዲያ ላይ ተጽዕኖ መፍጠር ትችላላችሁ። ለሃይማኖታችሁም ስሩበት። ይህንም ሚዲያ መናገር ትችላላችሁ። ሕዝብ ይከተላችኋል። እናንተን የሚከተል ጥሩ ነገር እንድናስተላልፍ ጥሩ ነገር እንድንኖር እየገባ አንዳንድ እህቶቹን ቼክ እያደረገ ወደ ሃይማኖት ወደ መጣንበት ለመመለስ የሚጥር ወንድማችን ነው። ስለዚህ ይሄ ወንድማችን ደግሞ ቀይ መስመር ነው። ጌም ይጫወት፣ ምን ይበል፣ ሴት ይጠይቅ፣ ሴት ቤት ይገኝ የእናንተ ቢዝነስ አይደለም። የእኛ ኦርቶዶክስ ካጠፋ ድቁናውንም ሆነ ማንኛውም የሰጠችው ቤተክርስቲያኗ እሱ ትጠይቃችኋል። እናንተ ጴንጤዎች ማንጠራችሁ ቤታዮ ጋ ይግባ ማጋይ ግባ መብቱ ነው መብቱ ነው። ቤተክርስቲያን ክብር ለሰጠችው ልጅ እናንተ ምን አስጨንቋችሁ ነው? እኛ ኦርቶዶክስ ያልተጨነቅን እናንተ ወመቴዎች ምን ያገባችኋል የእናንተን ፓስተሮች እኛ እናያለን ወይ በአደባባይ ስንት ነገር ስትሰሩ ሴት እንደ ሸሚዝ ስትቀይሩ ተናገርን መጣን አያገባንም የእናንተ የሚከተሏችሁ ከፈቀዱላችሁ ለምን መቶ ሴት አትጎትቱ አናያችሁ የእናንተን ጉድፋን ምን ነው የእኛን ጉድፍ ሊያላችሁ አላደረገም ደግሞ አንደበቱ ስለሚገዛ ክርስትናው ስለሚገዛ ስላልቻላችሁት ስላፍ ጠጣችሁ እሱን የምታጠፉበት መንገድ መጣችሁ። አይጠፋም የኦርቶዶክስ ልጅ ማለት እፎይ ማለት ነው። በነካች ቁጥር ጎልቶ የሚታይ በነካቻቸው ቁጥር ደምቀው የሚታዩ ለሃይማኖታቸው ሕይወታቸውን የሚሰው ልጆች እየመጡ ነው። ልታጠፉ ነው፣ አታጠፉ፣ አትችሉ እየደመቅን እየጠነከርን እንመጣለን። ልታጠፉን ስታስቡ እንበዛለን። እናንተ ኢየሱስን ስበኩ። ኢየሱስ ከወደዳችሁ እኔን ካመናችሁ ከወደዳችሁኝ ሁሉ ነገራችሁን ትታችሁ ተከተሉኝ፣ ያለው ተከተሉኝ ያለው ቲክቶክ ላይ አይደለም። ተከተሉኝ ያለው እኔን ይህንን ቲክቶክን ዓለም የሁሉንም ዓለም ትታችሁ ተከተሉኝ፣ ገዳም ገብታችሁ በእኔ ስም ኑሩ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ እና እንደሚያድን ኢየሱስ አዳኝ እንደሆነ ለእኛ ለኦርቶዶክስ መስበክ ማለት እናት ምጥ ልጅ ለእናቷ ምጥ አስተማረች ማለት ነው። ስለዚህ እናንተ የራሳችሁን በጎች ሰብስቡ፣ የራሳችሁን ጴንጤዎች አስተምሩ። ምን ብላችሁ? ከኢየሱስ ሌላ አማላጅ የለም፣ አማላጅም ኢየሱስ ነው፣ መዳን በኢየሱስ ነው። ደስ አለን። እሱን አስተምሩ፣ ኦርቶዶክስን ተፋቷት። አዳኝ መዳን ያለም ኢየሱስ ነው፣ አማላጅ ኢየሱስ፣ መዳን ያለም ነው ነገር ኢየሱስ ነው፣ ደስ ብሎናል። ግን እንደዚህ ካመናችሁት እስቲ ይህንን ዓለም ጥላችሁ ተከተሉ። ቲክቶክ ላይ አይደለም ኑ ያላችሁት ኢየሱስ ክርስቶስ ያላችሁት ኢየሱስ እኮ ቲክቶክ ላይ አይደለም ያለው። ገዳም ግቡና በሱ ስም ኑሩ። የጴንጤ ገዳም አንዴና ለመጨረሻ ጊዜ እርግጠኛ ነኝ ይሰጣችኋል። ጠቅላይ ሚኒስትራችን ሚስቱ ጴንጤና እሷም ትሰጣችኋለች። ገዳም ይሰራላችሁ። ተጠቃላችሁ ፓስተሮች እዛ ግቡ። ቦታ ቦታ ይመደብና ይሰጣችሁ በትምህርት እስቲ ዓለምን ስበኩ። ቲክቶክ ላይ ነው እንደ ኢየሱስ ያለው? ምናው ተመላቀጣችሁ? ዝም ሲባሉ ምናው ነው መረን ወረዳችሁ? ጌታለ የተከተላችሁት? ኢየሱስ እኮ የወደደኝ ሁሉ ነገር ጥሎ ይከተለኝ፣ ዓለምን ትተ ተከተለኝ ነው ያለህ። እናንተ እኮ ምኑን ነው የምትከተሉት? እኔ እኮ እናንተ ከኛ በላይ ሺ ወደዳችሁት እንበል ከኛ በላይ አመለካችሁት፣ የታለ የተከተላችሁት? የጴንጤ ገዳምን ያላየው። ኦርቶዶክስ ናት ገዳም ሰርታ አራቱም ማዕዘን ኢትዮጵያ ውስጥ ገዳም ያየሁት። እዚህ እንግሊዝ ሀገር ያየሁት ገዳም የኦርቶዶክስ፣ የካቶሊክ የጴንጤ ገዳም የለም። ወዴት ነው የምትከተሉት እናንተ? የምታመልኩት እግዚአብሔርና እኛና የምናመልከው እግዚአብሔር አንድ መሆኑን አሁን እየተጠራጠርኩ ነው። እርግጠኛውን የምነግራችሁ ዲያብሎስን ካልሆነ የምትከተሉት እግዚአብሔርን ከሆነ የምትከተሉት የታለ ኮነ ምላችሁ የታለ እናንተ ገዳ ፈለገን የመናገር ሞራል የላችሁ ሊቪም አለሆን እግዚአብሔር ምስክሬ ነው ሊቪም አለሆን እንዴ አበዛችሁት ሊቪም አለሆን ተጽዕኖ ፈጠረባችሁ መቀመጫ ከለከላችሁ ጭራሽ እሱን ለመናገር ሞራል አላችሁ ወይ ቤታየውን አታክ የምታረጉት አማራን አታክ ማድረግ ፈልጋችሁ ነው። ተጽዕኖ ስለፈጠረችባችሁ ነው። ቤታየውን እያሳበባችሁ የምትሳደቡ ምን አባታችሁ ፈልጋችሁ ነው? ገብታል ወንድማ።